በስማአብ ወወልድ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ክርስቶስ ተንሳ ሙታን አሰሮ ለሰይጣን። ሰላም ከሆነ የተወደዳችሁ የቅዱስ እግዚአብሔር ቤተሰቦች የእናታችን የእመቤታችን የድንግል ማርያም የአስራት የቃል ኪዳን የበረከት ልጆች እንዲሁም በአገር ውስጥም ከሀገር ውጭም የምትገኙ የኤዶም ቲዩብ ቤተሰቦች በቅዱስ እግዚአብሔር ፍጹም ሰላምታ ሰላምላችኋለሁ። እንደምንቆያችሁ አሜን የአባቶቻችን አምላክ ቢሰጥቢሰጥ ቢሰጥ የማያልቅበት ጌታ እድሜ ለንሳ ሰጥቶን እስከዚህች ጊዜ ድረስ ያደረሰን ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የተመሰገነ ይሆንልን። እንኳን ለእናታችን ለመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረስን እያል የዛሬው መርሃ ግብራችንን የመቤታችን የቅድስት ድንግል ማርያምን ልደቷን አስመልክቶ እንነጋገራለን ማለት ነው። መዝሙረኛው ቅዱስ ዳዊት በመዝሙር 86 ከቁጥር አንድ ላይ መሰረታቲሃ ውስተ አድባር ቅዱሳን እያለ የሚናገረውን መነሻ አድርገን እንነጋገራለን ማለት ነው። መሰረቶችሽ በተቀደሱ ተራሮች ናቸው ይላል መዝሙረኛው ቅዱስ ዳዊት። እንግዲህ የመቤታችን የቅድስት ድንግል ማርያም አባቶቿ፣ እናቶቿ ከኋላ ጀምሮ ሲቆጠር ምን ያክል የተቀደሱና ለእግዚአብሔር ለአምላካችን የተወደዱ እንደሆኑ የሚያሳይና የሚያስረዳ ንግግር ነው ማለት ነው። እንግዲህ ግንቦት አንድ ቀን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በልዩነት የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል የልደት በዓል ልዩ በሆነ ድምቀት ታከብራለች። የእመቤታችን የቅድስት ድንግል ማርያምን የልደቷን ነገር ለማንሳት ወደ ኋላ መለስ ብሎ ከሰባተኛው አያት ቅድመ አያቶቿ ጀምሮ መቁጠር ያስፈልጋል። ታሪኩን ለመነጋገር ታሪኩን ለማንሳት ማለት ነው። በእርግጥ የእመቤታችን ቅድስት ድንግል ማርያም ከአዳም ጀምሮ ባሉ ልጆቹ እንዳሉበት ተመረጡ አባቶች በኩል እንደመጣች የቤተክርስቲያን መጻሕፍት ይናገራሉ። ከዛም ውጭ ግን አሁን እነዚህ ቴክታና ጴጥርቃ በልዩነት በቤተክርስቲያን የታሪክ መጽሐፍ ላይ ተጽፈው የምናገኛቸው ናቸው ማለት ነው። ቴክታና ጴጥርቃ እግዚአብሔር አምላክ በሀብት የጎበኛቸው ሁሉ የሞላላቸው ባለጸግነታቸው፣ ገንዘባቸው፣ ሀብታቸው ተመርምሮ ተቆጥሮ እንኳን የማይደረስበት እንደሆነ መጽሐፍ ይናገራል እንዶ ከሀብታቸው ብዛት የተነሳ ያላቸውን ወርቅ በአምባር በቀለበት መልክ እያሰሩ በራሳቸው ላይ ብቻ ለራሳቸው ማጌጫ ብቻ ሳይሆን ለከብቶቻቸው ራሱ በቀንዱ ላይ፣ በአንገቱ ላይ ያስሩ እንደነበረ መጻሕፍት ይናገራሉና ከዕለታት በአንድ ቀን ወደ ሀብቱ ማከማቻ ወደ ጎተራው ገብቶ ወርቁ ወደሚቀመጥበት፣ እህል ወደሚቀመጥበት ገብቶ የሀብቱን እየተመለከተ ባለበት ሰዓት ላይ ቴክታ ተጨነቀ፣ ውስጡ በሀሳብ ተያዘ ይላል መጽሐፍና ና ሚስትም መታ ስትጠይቀው ሀብትስ አለን እግዚአብሔር አምላክ ጌታችንን ቤታችንን በሀብት ጎብኝቶልናል ነገር ግን ወራሽ ልጅ አልሰጠንም ምን ብንበድል ኃጢአት ብንሰራ ነው ብሎ አዘነ ይላልና የዚህን ሰው ማዘን የዚህን ሰው እንባ የተመለከተች ሚስት እግዚአብሔር አምላክ የኔን ማህፀን ዘግቶታልና ለአንተ ከሌላ ልጅ ሊሰጡ ስለሚችል ባክ ከሌላ ሴት ልጅ ውለድ ብላ ለምነችው ይህን እንዳላርግስ የእስራኤል አምላክ ያውቃል ብሎ መለሰላት ይላል ካላቸው ፍቅር የተነሳ ጥልቅ የሆነ ፍቅር ነበራቸውና እግዚአብሔር አምላክ እሱ ዓላማ አለው፣ እሱን እንጠብቃለን ተባብለው ተነጋግረው ወደ ቤታቸው ወደ ባይታቸው ተመለሱ ይላልና ከዛ በኋላ እግዚአብሔር አምላክ የነዚህን ሰዎች ሐዘናቸውን የነዚህን ሰዎች ለቅሷቸውንና ፍጹም ፍቅራቸውን ተመልክቶ ከነሱ እንድትወለድ ያዘጋጃትን የአምላክ አያቱ የምትሆነው የአምላክ አያት ቅድማያት የምትሆነውን ሴት ልጅ ወደ እነሱ ሊልቅ ተዘጋጀ ማለት ነው እና ሌሊት በህልም ራእይ እንደተመለከቱ ይናገራል። ከበረታቸው ውስጥ ነጭን ቦሳ ታስራ፣ ያቺ ነጭን ቦሳ ስትወጣና ስትመጣ ቤታቸው በደስታ ሲሞላ በህልም ተመለ ተመለከቱ ይላል። እና ይህንን ያዩትን ሁለቱም በተመሳሳይ ያዩትን ህልም ሊያስፈቱ ሄዱ። እርስ በእርስ ህልማቸውን ሲነጋገሩ ነጭን ቦሳ በበረታችን ታስራ ነበር፣ ትሮጥ ነበረ ያንን ተመለከትኩ አለ ባል። እናም ያቺ ነጭን ቦሳ ሌላ ነጭን ቦሳ እየወለደች እስከ ስድስት ድረስ ተመለከትኩ። ስድስተኛይቱ ነጭን ቦሳ ደግሞ ጨረቃን ስትወልድ አየው። ጨረቃይቱ ፀሐይን ስትወልድ ተመለከትኩ ብሎ ሲነግራት ተመሳሳይ ህልም ነበርና ያዩት ወደ ህልም ፈች ሄዱ ይላል። ሊያስተረጉሙ ህልማቸውን ሄደውም ህልማቸውን በነገሩት ጊዜ እግዚአብሔር አምላክ ቤተሰባችሁን እግዚአብሔር አምላክ ዘራችሁን ሊባርክ ነው። ከናንተ እግዚአብሔር የመረጣትና የወደዳት ልጅ ልትወለድ ነው። በሉ እግዚአብሔር አምላክ ይርዳችሁ ብሎ ነገራት። እንደዚህ እንደዚህ እያለ እስከ ስድስተኛው ድረስ የተባረኩ ልጆቻችሁ ለአምላክ ለሰዎች የተወደዱ እንደሚሆኑ ነገራቸው። ስድስተኛይቱ ደግሞ ከፍጥረት ሁሉ የተለየችና ከፍጥረት ሁሉ የላቀች ሴት እንደምትሆን ነገራቸው። የጨረቃ ነገር ግን የፀሐይ ነገር ግን ፈጽሞ አልተገለጸልኝም የፀሐይን ነገር ልረዳ አልቻልኩም። ወነገረ ፀሐይ ሰ እያይመርኩ ብሎ ነገራቸው ይላልና ይህንን ተነጋግረው በቃ የፀሐይን ነገር ጊዜ ይፍታው ብለው ህልማቸውን ይዘው ወደ ቤት ተመለሱ። በአመቱም ሴት ልጅ እንደወለዱ ይናገራልና ስሟም ሄሜን እንደተባለ የቤተ ክርስቲያን መጽሐፍ ይናገራል። ስዕለቴ ተስፋ ሁሉ የተፈጸመብሽ ስዕለቴን ተስፋዬን ያገኘሁብሽ ሲል ያገኛትን የወለዳትን በእንባ በሐዘን እግዚአብሔር የሰጠው ልጅ ሄሜን አላት ይላል። ሄሜን ደግሞ ደርዴንን ወለደች ይላል መጽሐፍ፣ የታሪክ መጽሐፍና ደርዴን ቶናን ወለደች ይላል። እነዚህ ሁሉ እንግዲህ በራእያቸው ባዩት ህልም መሰረት እየተወለዱ የመጡ ናቸውና ቶናም ሲካርን ወለደች ይላል የቤተ ክርስቲያን መጽሐፍ። ሲካርም ሴትናን ወለደች ያለ ያለ እስከ ስድስተኛ ድረስ ይቀጥላል። ሴትናም ሄርሜላን እንደወለደች ይናገራል። ከዛ በኋላ ሄርሜላ ደግሞ የአምላክ አያቶ ዘንድ የተዘጋጀችውን የታሰበችውን ንጽት ቅድስት ሀናን እንደወለደች ይናገራልና እንደውም የሀና የስሟ ትርጉም ጸጋ ወሀብት ነው እያለ ይናገራል። የቤተ ክርስቲያናችን መጽሐፍ ማለት ነውና ሄሜን ሄርሜላ ሀናን ወለደች። ሀናም ጸጋ ወሀብት ተባለ የስሟ ትርጉም እንግዲህ ሀና ደግሞ ከይሁዳ ከዳዊት ዘር የሆነውን ያቄምን አግብታ ጨረቃ የተባለችን እመቤታችን ቅድስት ድንግል ማርያምን ለመውለድ ታጨች ማለት ነው እና እንግዲህ ከዛ በፊት የነበሩ የሀና አያት ቅድማያቶች በጠቅላላ በመካንነት ይኖሩ የነበሩ ናቸው እና መካንነቱ በዘር ወርዶ ሀና መካን እንደነበረች መጽሐፍ ይናገራል እና በዛ በመካንነቷ ልጅ ሳይኖራት በጭንቀት በሐዘን ትኖር ነበረ። መካን የሆነ ሰው ለቤተ እግዚአብሔር መሥዋዕት ማቅረብ አይችልም፣ መጽሐፍ እንደዚህ ይላል እያለ ሊቀ ካህኑ መሥዋዕት እንኳን እንዳያቀርቡ ይከለክላቸው ነበር። የመሃኖችን መሥዋዕት እግዚአብሔር አምላክ አይቀበልም ብሎ ሮቤል ተናግሯል እያለ ሊቀ ካህናቱ ያርቃቸው፣ ወደ ቤተ መቅደስ እንዳይቀርቡ ያደርጋቸው ነበር ነገር ግን የሐናንና የእያቄምን እንባ እግዚአብሔር አምላክ ተመለከተ ይላል። በስተ መጨረሻ ሐናና እያቄም ርግብ በዛፍ ላይ ሆና ልጇን ስትመግብ ተመለከቱና አምላኬ ጌታ ሆይ እኔን ከነዚህ ከርግቦች፣ ከአይዋፋት ከነዚህ እንስሳት እንኳን በታች አድርክኝን ብላ በብዙ ምርር ብላ ለቀሰች ይላል። የሐናን የሚስቱን ለቅሶ የተመለከተ ባሏ እያቄምም ወደ ተራራ ወጣ ይላል ለጸሎትና በተራራው ላይ ለአርባ ቀናት ከጸለየ በኋላ የእግዚአብሔር መልአክ መጥቶ በል ወደ ሚስት ሂድና ንገራት እንሆ ልዩ የሆነች የተከበረች ሴትን ሚስት ትጸንሳለች ብሎ ነገረው። ሐናም ልክ እንደ አያት ቅድማያቷ መቤታችን ቅድስት ድንግል ማርያምን ጸነሰች ማለት ነው። እና ሐና መቤታችን ቅድስት ድንግል ማርያምን መጽነሷን አላወቀችም፣ አልተረዳችም ነበረ። እንግዲህ ብጽይት የሆነች ልዩ የሆነች ሴትን እንደምትወልድ በመልአክ ተነግሯቸዋል። ነገር ግን ይህንን ሊገነዘቡት ሊረዱት አልቻሉም ነበረና እንሆም ሐምሌ 30 ቀን ቅድስት ሐና ለኢያቄም አንድ መልእክት ነገረችው። በህልም የተመለከተችውን እንሆ ጸምር ሲያስታጥቁ መቋሚያህም አብባና አፍርታ ተመለከትኩ አለችው። ባሏም ኢያቄም በህልሙ ያየውን ለሷ ነገራት። እንሆ ሰባቱን ሰማያት ሰንጥቃ ነጭ ርግብ ወደዚህ መጣ፣ በላይሽ ላይ ባናትሽ ላይ ስታርፍ ተመለከትኩ። ያቺ ርግብም በጆሮሽ ገብታ በማህፀንሽ ስትቀመጣ አየው ብሎ ይነግራታልና ይህንን ሄደው ወደ ህልም ፈቺ ዘንድ ደርሰው ሲያስተረጉሙ ህልም ፈቺውም እነሆ ይህማ የሚገርምና ልዩ የሆነች የተከበረች ሴት ዓለም ላይ ከተካሉ ከዓለም ላይ እስከ ዛሬ ከታዩት ሁሉ ክብርት የሆነች ሴት ልጅን ልትወልዱ ነውና እና እግዚአብሔር አምላክ ማህፃናችሁን ቤታችሁን ባርኳል ብሎ ነግሯቸው ይህንኑ ህልም ይዘው ይመለሳሉ እንደዚሁም ቅድስት ሀና መቤታችን ቅድስት ድንግል ማርያምን ትጸና ሳለች ማለት ነው እና እንግዲህ እመቤታችን ቅድስት ድንግል ማርያም ከፍጥረት ሁሉ የተለየች ሴት የከበረች ሴት ስለመሆኗ በሀና ማኅፀን ውስጥ ሆና እንኳን የተለያዩ ታምራትን ስታደርግ እንደነበረ ቅዱሳት መጻሕፍት ይናገራሉ። ለምሳሌ ያክል ቤርሳቤ የተባለች የቅድስት ሀና ዘመድ አንድ ዐይና ነበረች። አንድ ዐይኗ የታወረ ነበር እና ወደ ሀና መታ፣ እነሆ የጡቶችሽ ጫፋቸው ጠቅረዋል፣ ከንፈርሽም እነሆ አድሯል፣ እነሆ እግዚአብሔር አምላክ ማህፀንሽን ሳይባርክ አይቀርም ልጅ ሳታረግዢ አትቀሪም፤ ብላ ማህፀኗ እንዳሳ አይኗን ብትነካ አይኗን እንደተፈወሰላት ይናገራል። እንዲሁም ሳምናስ የተባለ የአጎቷ ልጅም ሞቶ የሱን ሀዘን የሱን ለቅሶ ልትወጣ እኖ በሀገራቸው ባህል መሰረት ወደዚያ ሄደች ይላል እና ቅድስታና የአስክሬኗ የተቀመጠበትን ሸንኮራ በእጇ ይዛ ደረቷን እየደቃች ታለቅስ ነበረ። በዚህ ሰዓት የሀና ጥላዋ አስክሬኑ ላይ ቢያርፍ አስክሬኑ ተነስቶ ሰላም ላንቺ ይሁን የአምላክ አያቱ የምትሆኝ ሆይ ብሎ ለሀና ሰላምታ አቅርቦላት ሞቷል ማለት ነው። እና ህልም ፈቹ ተርጉሞ ያልጨረሰላቸውን የፀሐይን ነገር እንሆ አምላክን የምትወልድ ስለመሆኗ ከሀና የምትወለደው አምላክን የምትወልድ ስለመሆኗ ነግሮ አስረድቷቸው ሄደ ማለት ነውና አይሁድ ምቀኞች ናቸውና፣ እነዚህ ታማሚ ህሙማን ሰዎች ወደ ሀና እየመጡ ማህፀኗን እየዳሰሱ እንደሚፈወሱ በሰሙ ጊዜ ከዚች የሚወለደው ሊነግስብን ነው ባሪያ ሊያደርገን ነው ማለት ነው። እንሆ ከነሱ ወገን የሆኑት ድሮ የነበሩት ዳዊትና ሶሎሞን አርባ አርባ ዘመን ገዙን። አሁንም ከእሷ የሚወለደው እንደገና ባሪያ ሊያደርገን ሊገዛን ይፈልጋልና፣ እሷንም ልጇን ምንግደል ብለው በምቀኝነት ተነሳስተው መጡ ይላልና እነሱን ሽሽት ወደ ሊባኖስ ተራራ እንደተጓዙ ይናገራል እና ግንቦት አንድ ቀንም በሊባኖስ ተራራ ላይ መቤታችን ቅድስት ድንግል ማርያም እንደወለዷት ይናገራል። ጠዩ ሰለሞን ሊባኖስ ትወፅ መራት እያለ የተናገረው ሙሽራይቱ ከሊባኖስ ትወጣለች እያለ የተናገረላት የመሰከረላት እናት እንሆ በሊባኖስ ተራራ ሙሽራይቱ ድንግል ማርያም ከሀና ማህፀን እንደተወለደች የቅድስት ቤተ ክርስቲያናችን መጻሕፍት ይናገራሉ ማለት ማለት ነው እንግዲህ። ስሟንም ማርያም ይሏታል እያለ ይናገራል ጠቢቡ ሰለሞን። ማርያም ማለት ጸጋ ወሀብት ማለት ነው እያሉ የቤተ ክርስቲያን አባቶች ይተረጉማሉ። ማርያም ማለት ተላኪተ እግዚአብሔር ወሰብ ማለት ነው ይላሉ። በሰውና በእግዚአብሔር መካከል ያለች፣ ሰውና እግዚአብሔርን የምታቀራርብ የምታስጠጋ ማለት ነች ማርያም ይላሉ። ጸጋ ወሀብት እማይነጠቅና እማይወረስ እስከ መጨረሻ ድረስ ለእኛ የተሰጠ የተሰጠችም ጸጋችን ነች ቤታችን ይላሉ። ለኢያቄምና ለሐና በዘመኑ አጎንብሰው አዝነው ከነበሩበት ከችግራቸው ነጻ የወጡባት የተደሰቱባት። አሁን ደግሞ እኛ ደግሞ በዘመናችን ለዘመናት ባሪያ ሆነን ስንኖር የነበርን ሰዎች ዛሬ ከእመቤታችን ከቅድስት ድንግል ማርያም በተወለደው በኢየሱስ ክርስቶስ ነጻነታችን ታውጆልን፣ እነሆ ጠላታችን ዲያብሎስን ራስ ራሱን እየቀጠቀጥ እንገኛለንና እመቤታችን ቅድስት ድንግል ወንድማችን ማርያም የድህነታችን መነሻ የድህነታችን ቀንድናትና ናትና እሷን በልዩነት እናከብራታለን፣ በልዩነት እናወድሳታለን ማለት ነው። ኢያቄምና ሐና ሰዎች ናቸው የወለዱት ግን ሰማይ ነው ያለ ሊቁ መቤታችን ቅድስት ድንግል ማርያም የምስራቅ ሰማይ ስለመሆኗ ይናገራል። ኢያቄም ሐና ወለዱ ሰማይ ሰማይ ወሙኒ አስረቀ ጸሐየ ይላል። ኢያቄምና ሐና ሰዎች ናቸው የወለዱት ግን ሰማይ ነው። ያቺ እነሱ የወለዷት የምስራቅ ሰማይ ደግሞ ፀሐይ ኢየሱስ ክርስቶስን አውጥታለችና ማለት ነው። ሁላችን ወደ ምስራቋ ሰማይ ወደ እመቤታችን ቅድስት ድንግል ማርያም አንጋጠን ከተመለከትን ከምስራቅ ሰማይ የሚወጣውን እንሆ ፀሐይ ኢየሱስ ክርስቶስን አይተን ከኃጢአት ብርድ ከበሽታችን ይሄ ከሚያንቀጠቅጠንና ተቆጣጥሮን ካለው እንደ ሌሊት ብርድ እንደ ሌሊት ቁር ከሆነብን ኃጢአታችንና ጥንተ ጠላታችን ዳቢሎስ ልን ይላቀቅ እንችላለን ማለት ነው። እና ወደ ምስራቋ ሰማይ የምንመለከትበትን እዝነ ሕሊና ሎላ አምላካችን እግዚአብሔር ለወላችን ያድለን። በነገር ሁሉ የረዳን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ኤዶም ቲዩብን ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ወስብሐት ለእግዚአብሔር።